በርካታ የመንግስት ሰራዊት አባላት በአማራ ክልል ከስምሪት ቀጠና እየጠፉ ስለመሆኑ ተገለጸም የፋኖ አመራሩ በቡድን ጭምር እየተቀላቀሉ ነው ይላሉ የብልጽግናው መንግስት ወታደራዊ አዛዥ ደግሞ አማራም ኢትዮጵያም አሁን ያሉበትን ሁኔታ የዝቅታ ብለውታል በዚህ ዓመት መጀመሪያ ላይ የመከላከያ ሰራዊቱ ባደረገው ግምገማ ላይ የወጣው ሪፖርቱም ከሰራዊቱ በተለያየ መንገድ የሚከዱ ኃይሎች ቁጥር መበራከት አሳሳቢ ነው ማለቱ ይታወሳል በውጊያ ወቅት የሚጠፉ ማለትም የሚሞቱ የሚከዱ የሚማረኩና መሰለጣፈንታ የሚገጥማቸው በወታደራዊ ቋንቋ ሜስድ ኢን አክሽን ተብለ የሚጠሩ ወታደሮችን ቁጥር በሚመለከተው የግምገማ ክፍሉ ላይ በ2017 ዓ ም 60 ሺ አካባቢ ሰራዊት ተመርምሮ መከላከያን የተቀላቀለ ቢሆንም 74 ሺ አካባቢ የሚሆነው ግን ከጦር ሜዳ በተለያዩ መንገዶች ማለትም ሞት፣ መክዳት፣ መቁሰልን ጨምሮ ጠፍተዋል ሲል ማሳውቆ ነበር። ከቅርብ ሳምንታት ወዲህ ደግሞ በአማራ ክልል የሚሊሻና የአድማ ብተና ክልሉ የጸጥታ ኃይሎች ከስምሪት መጥፋት መበራከት አሳሳቢ ደረጃ ላይ ስለመድረሱ ነው የተገለጸው። ይህም ጠፍቶ ወደ ቤተሰብ መመለስ፣ ከአካባቢ መሰወርና የፋኖ ኃይሎችን መቀላቀል ተብሎ የሚገለጽ እንደሆነ ታውቋል። ባለፉት ተከታታይ ቀናት እንኳን በሰሜን ተዋዞን ሚዳሬም አካባቢም በርካታ ቁጥር ያላቸው የሚሊሻ አባላት ወደ ፋኖ ኃይሎች ሄደዋል ተብሏል። እነዚህ የክልሉ የጸጥታ ኃይሎች ከኮማንዶና አየር ወለዱ ጋር በመሆን በፋኖ ኃይሎች ላይ ዘመቻ ሲያደርጉ የሰነበቱ ነበሩ። በተመሳሳይ በሰሜን ወሎ ዞን መርሳ ቀጠናም ይኸው በአነስተኛ ቁጥር ቢሆን መታየቱ ተገልጿል። የፋኖ አመራሩ ደግሞ ከዚህ በፊት በተናጥል ሊደረግ የነበረው መኮብለል አሁን አሁን በቡድን እየሆነ ነው። አገዛዙ በአማራ ክልል 80 በመቶ ቁጥጥሩ የለውም። ትግራይ ክልልን ካጣ ቆይቷል። በኦሮሚያ ክልልም ከፊሉን እንዲሁ፣ ሌሎች አካባቢዎች ላይም የሰላም እጦቷልም የዚህ ሮኛ አገዛዝ ነባራዊ ሁነት ሰልችቷቸው እየተቀላቀሉ ነው ሲሉ ያስረዳሉ። አብይ አህመድ ትግራይ ክልል የሚባለው ቀጠና ውስጥ መቶ በመቶ ቁጥጥር የለው ከፌዴራል መንግስቱ ውጭ ነው። ከአብይ አህመድ ቁጥጥር ውጭ ነው ያለው አማራ ክልል ከ ፐርሰንት በላይ የሚሆነው የህዝብ ቁጥርም ሆነ ወረዳዎቹ በአጠቃላይ መዋቅሩ በፋኖ ቁጥጥር ስር ነው ያለው። ከዛዙ ሰራዊት ከዚ በፊት ከነበረው በቁጥርም በአይነትም በከፍተኛ መጠን ጨምሮ በመክዳት ላይ ነው የሚገኘው። የወገንን ኃይል እየተቀላቀለ ነው የሚገኘው። ከዚ በፊት አንዱም ሁለትም ሶስትም እየሆነ በተናጠል ይመጣ የነበረ ሰራዊት አሁን ላይ በጅምላ መውጣት ጀምረዋል። ሀያ ሰላሳ አርባ ሀምሳ እየሆነ የቡድን መሳሪያ እየያዘ የወገንን ኃይል እየተቀላቀለ ነው ያለው። የመከላከያ ሰራዊቱ አባላትም በአዛዦቻቸው ሊወሰድባቸው የሚችል እርምጃን ጭምር እየተጋፈጡ የእርስ በርስ ጦርነት በቃን ሲሉ ከሰሞኑ በተደጋጋሚ በማህበራዊ የመገናኛ ብዙኃን ተስተውሏል። ይህ በመካከለኛውና አንዳንድ ከፍተኛ አመራሮች ዘንድም የታየ ነው። ከሰሞኑ እንኳን አንድ ወልዲያ ላይ የተገኙ ኮሎኔል ሰራዊቱ በማያበራ የእርስ በርስ ጦርነት መሰላቸቱን ሲገልጹ ተሰምተው ነበርም እኒሁ ወታደራዊ አዛዥ አማራና ኢትዮጵያ አሁን ያሉበትን ሁኔታ የዝቅታ ብለው የብልጽግናውን ሚራክል ሁነት ገልጸውታል። ከዚህ ያለንበት ዝቅታ ወደታችን እንዳንወርድ እርዱን ሲሉም ተሰምተዋል።

የመካከለኛ አመራሮችና የሰራዊቱ አባላት ተደጋጋሚ ጥያቄዎች ለአራት ኪሎ መንበር ሲባል ፖለቲካዊ ምላሽ ለሚፈታቸው ችግሮች መሞት ይብቃን የሚል ነው። በእርግጥ በአመቱ መጀመሪያ የ2017 የመከላከያ ሰራዊቱ አመራሮች ግምገማ ሪፖርት የቀረበበት ክፍል ላይም ሰራዊቱ በአመራሩ እንዲገደል እየሆነ ነው። አመራሩ ጦሩን አሳምኖ አይመራውም፣ ንብረቱንና ደሞዙን አይሰጠውም። ወታደሩ ውጊያውን ማቋረጥና ወደ ቤተሰቡ መሄድ ይፈልጋል። ውጊያው እንዲራዘም የሚፈልግ አመራርም አለም። የጦርነቱን መራዘም ለዝርፊያና ኮንትሮባንድ እንዲመቸው አድርጎ የሚያስብ አመራርም ሆኗል። አመራሩ የማይታመንና የማይተማመን ሆኗል። በዚህ ምክንያት ለአንድ ዓላማ የሚሰለፍ ጦር መገንባት የሚለው እቅዳችን እየተሳካ አይደለም በሚል እንደሰፈረበት ይታወቃል። እንዲህ ባለው ሁነት ውስጥም ግን አሁንም ሸለቆ ለሸለቆ የሚባልላቸው የሀገሪቱ ታጣቂዎች ጋር ከተማ ለከተማ ጭምር የሚደረገው ገና አሳዛኝ መስዋዕትነት እንደቀጠለ ነው። በአማራ ክልል በማዕከላዊ ጎንደርና ደቡብ ጎንደር እንደዚሁም በምዕራብ ጎንደር የተደረጉ ውጋዎች ደግሞ ከሰሞኑ ላብነት የሚጠቀሱ ናቸው። ከምዕራብ ጎንደር ቋራ እስከ ማዕከላዊ ጎንደር አለፋ ድረስ የነበሩት ሰሞንኛ ውጋዎች የድሮን አሰሳም ተደጋጋሚ የከባድ መሳሪያ ድብደባዎችም የተፈጸመባቸው ናቸው። ሌላኛው አካባቢ ደግሞ የሰሜን ወሎ ዞን ፈላቂት ገረገረ አካባቢ ሲሆን ጥቃት የተመዘገበባቸው አንዳንድ የክልሉ አካባቢዎችም አሉ። ሰሜን ሸዋ ዞን ጣርማ በርና ሬማም፣ ሰሜን ወሎ ሲሪንካ አቅራቢያም፣ ደቡብ ጎንደር እስቴ መካነ ኢየሱስ የደረሱትም አብነት ይሆናሉ።